እንትን ለኪራ እኮ ስለ እትዬ ልነግረው ብዬ። አረ፣ እንደዛ እኮ ማለት አይደለም ጋሽ እኔም እኮ ቢጨንቀኝ ነው። እንደዛ አይደለም እኮ ጋሺ፣ እኔ ቃሌን መብላት ፈልጌ አይደለም፣ ግን ለኪራ እውነቱን መናገር አለብኝ። ምንድነው የምትነግሪኝ? ምንም መታል እንደ ከእኔ ለመደበቅ ነው እዚህ ገብተሽ የምታወሪው? አር አይደለም፣ እዚህ መሆን ፈልጌ ነው። ቆይ ህፃ ልጅ ይመስልሻለሁ እንዴ? እንደዚህ በሚስጢር ስትሾካሾ ኪ ሲያገኘሽ እኮ የመጀመሪያ አይደለም። እንደዛ እኮ አይደለም፣ ድንገት ስለምትመጣ እያስደነገጥከኝ። በቃሽ፣ ጽናት ድብብቆች መጫወቱን ብናቆም ይሻላል። ምንድን ነው የምን ድብብቆች? ይልቅ ምሳል አቅርብል፣ እርቦሃል። ጽናት እየጠየኩሽ ነው። ምንም የለም አልኩ ቆይ ምን ቢሆኑ ድጋሚ ከኔ የምትደብቂው እስኪ ንገሪኝ ያን ያክል እኮ መናገሩ አስፈላጊ አይደለም ብዬ ነው ፍቅረኛሞች መሀል እኮ ግልጽነት መኖር አለበት አይደል እንዴ እሱማ ግን ወይስ አሁንም ሌላ ሚስት እያጨሽልኝ ነው እንዴ ምንድን ነው እያልክ ያለው እንዴት እንደዛ አድርጋለሁ አላውቅም ምናልባት ያኛው ስላልተሳካለች ድጋሚ እያደረግሽ እንዲሆን ብዬ ኪራ ኪራ

የማያድሩበት ቤት ማምሸት ትርፉ በጅም መበላት ነው ትለኝ ነበር እና ታዲያ እሱን ከዚህ ጋር ምን ያገናኘው እስኪ አንድ ነገር ልጠይቅህ ምሮ አንተን እወድሃለሁ እያለች ከአንተ የደበቀችው ትልቅ ሚስጥር ቢኖር ምንድን ነው የሚሰማው ምናልባት መቶ በመቶ አታመኝም ማለት ነው በቃ አየህ እኔም እየተሰማኝ ያለው ይሄ አለመታመን በጣም ከባድ ስሜት ነው እሺ ኪራ ወይ ለምን በግልጽ አትጠይቃትም በግልጽ ከአንዴ ስንት የጠየኳት እኮ እሷ ግን ሌላ መላ እየደረደረች ልትሸነግለኝ ነው የምትሞክር እሺ ወይኔ ለውረት በፍፁም በቃ ፍቅር በልመና የሚሆን ነገር አይደለም ከነገረች ነገረችኝ ካልነገረችኝ ደግሞ ድጋሜ ያለ ጽናት ታስመላኛለች የእሷ አብስትራክት ያልቅምና ልጁ እንደዚህ መጎዳት አለበት እንዴ ጽናት ልኮ ሁሌ ልክነሽ ልክነሽ ናት በጣም ነው ያበዛችሁ ኪራ አጥፍታር ማለት እኮ እሷ ልክነች ማለት አይደለም አረ ናኦሚ በማታውቀው ነገር አትፍረድ እና ነገሩን ስናገር ደግሞ አትፍረዱበት እንዴ ቆይ ምሮ እስኪ አንድ ነገር ንገሪኝ ኪራ ያሳዝንሽም ስለምናዝንለት እኮ ነው ማንነግረው ልጁ እንደ ጅል ሰክሮ ካፌ ቴራስ ላይ ቁጭ ብሎ ብርዱ መጠጣቱ አያሳዝናችሁም መቼስ ከ እናቱ መታመም ይሄ የተሻለ ነው እቴቴ ምን ሆነች እቴቴ የካንሰር ታማሚ ነች ይህንን በፍጹም አላምን ጽናትም ኪራና ሴት ልታጋባቸው የነበረው የእቴቴን ህልም እውን ለማድረግ ነበር እሷም አሁን ባለበት ሁኔታ አላገባም ብትልም ግን የልኋ ነገር ሆነና አልተለያዩ ቆይ ማን የነገራችሁ ጋሻ ነው ለጽናት የነገራት እስኪ በእሷ ቦታውን አስበው ምን ታደርግ ነበር? ተነግረው ነበር። አየህ እንደዚህ የፈረዳችሁበት ጽናት ይሄን ሁሉ ጉድ ነበር ይዛ የነበረችው። እስኪ አንዳንዴ እንኳን በሰው ላይ ለማፍረድ አንቸኩል። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ አስቱቡት ቤተሰቦች እንኳን እንደመጣችሁ በያላችሁ በሰላማችሁ። ብዝዘት በሌለኝ እንደተለመደው ጽናት ክፍል 64 ይዤላችሁ መጥቻለሁ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ለማድረግ ቤተሰብ ብትሆኑ እንጠይቃለን ማለት ነው። የናሆም እናት ከገጠር ደውላ፣ ናሆሜ፣ እኔ ልጅ እፈልጋለሁ፣ ለምንድን ነው ልጅ መትወልዱ? እኔ አያት ለመሆን እፈልጋለሁ እያለች ታስጨንቃቸዋለች። ከዛም በኋላ ናሆሜ፣ እማ ትንሽ ተረጋጊ፣ እማ ተረጋጊ ትንሽ እንወልዳለን፣ እኔም ልጅነኝ ይላል ማለት ነው። አረማዬ፣ በእናትሽ ተረጋጊ፣ እንወልዳለን፣ እኔም ልጅነኝ እያለ እንግዲህ ሁለቱም ይከራከራሉ። ምክኛት ከሷ ነው ወይ ሲል፣ ኧረ ምክኛት ከሷ አይደለችም እማዬ እያለ እንግዲህ ጨናነቃሉ ማለት ነው። መራዊትን ተኝታ ትሰማለች። ከንዛ በኋላ ሁሉም ከሰማች በኋላ ይገባኛል እማ ተረጅኝ አቃለሁ። አያት ለመሆን ፈልገሻል እኮ እኔም እፈልጋለሁ ልጅ ግን ተረጋጊ፣ ትንሽ ጊዜ ጠብቂን ይላታል ማለት ነው። እሱም ተጨናነቀዋል። መራዊት እንግዲህ በ በሊ ብ ህመም ድካም ልጅ መውለድ አትችልም ተብላለች። በዛ ምክንያት ሁለቱም ይጨናነቃሉ። ናሁሜና መራዊት በጣም ይጨናነቃሉ። እማ እንወልዳለን እያለ እንግዲህ እሺ፣ ምን ላደርግ ንገርኝ እማ እያለ እንግዲህ መራዊት ከእንቅልፏ ነቅታ እየሰማች ሁሉ ከዛ በኋላማ እሺ፣ ንገርኝ ያለ ከዛ በቃማ እማ ነዋይ፣ ሌላ ጊዜ አወራሻለሁ እያለ በቃ ምክንያቱ እኔ ነኝ እኔ መውለድ እኔ በአሁን ሰዓት መውለድ አልፈልግም። ትንሽ ጊዜ ነው የምፈልገው። ምክንያት መራዊት አይደለችም። እሺ በቃማ በኋላ ደውልሻለሁ እያለ ስልኩን ይዘጋውና ከመራዊት ጋር ያወራሉ። ሁላቱም ተቃቅፉ እንግዲህ ለወደ ወዳቸው ያወራሉ። በእኔ ምክንያት ነው አደለም? የሁሉም ትጨናነቀው አደለም? ምሩዬ፣ ምን ሆነሻል ይላታል ናሆም። በጠዋቱ አትዋሸኝ፣ ምን እንዳወራሁ እኮ እንዳለ ሰምቻለሁ። በቃ ከኋላ ሆነሽ እንዳለ ምስኪነች ትሰማለሽ አደል? እያለ አይናሆሜ ከዚህ አትሞክር ቤተሰቦች ሁሉ ሙት ይዋሻው። እኔ አሁን ባለሁበት ሁኔታ መውለድ እንደማልችል ለመናገር ስለፈራህ ነው ትለዋለች። ኧረ ምርዬ፣ ለዚህ አይደለም ትለዋለች ናሁምዬ። ሁሉም ልቤን ያወቀው አትዋሸኝ፣ እውነት እኮ ነው ደግሞ የውልሽ። እሱ ደግነት ቸርነታችን አይቶ ልጅ ይሰጠናል። እንደዚህ አትበይ፣ ይቅርታ ትለዋለች። እንዴ ለምንድን ነው ይቅርታው የምትይኝ? ለቤተሰቦችህ ፍቃድ ላታሞላ አጎደልኩብህ፣ ትለዋለች መራዊት ማለት ነው። መራዊት ኧረ እባክሽ ስንት ጊዜ ነው እንደዛ ያልኩሽ? እንደዛ ብለሽ አትናገሪም። ሁሉም ለፈጣሪ ነው፣ በእኛ አይደለም። እኔ ግን ነኝ እኔ ማቀው ሰው ለራሱ ዝቅ ዝቅ ሲያደርግ ነው። አንቺ በዚህ ልክ ራስሽን ዝቅ አትድርጊ፣ እያላት ናሆምን ይቆጣታል ማለት ነው። እሺ ምን ውሸት ነው? ምሩ፣ በቃ ፈጣሪ በሰጠሽ ነገርን አመስግኚ ይኸውልሽ አንቺ በጣም ቆንጆ ነሽ፣ አስተዋይ ሴት ነሽ። ያለ እንግዲህ አንቺ እንደምትፈልጉ ባይሆንም በቃ እኔ ያለሁልሽ። መራዊት ደስተኛ አድርጌ አኖርሻለሁ። አትጨነቂብኝ። ልጅ ከፈጣሪ ነው። አንተማ የሳቄ ምንጭ፣ ሁሉም ነገሬ ደስታዬ ነህ። እና የፈጣሪያችን ለምነው ፍጥረታት ይሰጠናል፣ ልጅ ይሰጠናል። እሱማ እሱ ከፈቀደ ምን ይሳነዋል? በቃ ይሄንን ነገር ሁለተኛ እንዳታወሪ እግዚአብሔር ከፈቀደ አጀተሽ እንኳን ዘጠና ዓመት ከሆነሽም ሽን ትወልጃለሽ ሲላት ጊዜ እሺ የኔ ማ በቃ እኔም ወዳትና እንደዚህ ምስኪን ምስኪን ተስፈኛው ምሩናት እኔም በጣም ነው የምጠላክ፣ እያለው ሁለቱም የተቀላለዱ እንግዲህ በሳቅ በፍቅራቸው ጠብ ይላሉ ማለት ነው። ከዚህ ጋር ኪራይና ናሆም ኪራይና ጽናትን ከእንቅልፋቸው እንደተኙ የጽናት አባትን ከገጠር ስልክ ይደውለዋል። ጽናትዬ ተነሺ፣ ስልክሽ ምን ይጠራ ነው ትላለች ማን ነው ስትል ጊዜ እንንጃ ትለዋለች። ከዛ ስልኩን ስታየው አባቷ እንደሆነ ስታቅ ብድግ ብላ ተነስታለች። ምንድን ነው ምን ሆነሻል ስላት ጊዜ አባቴ ነው አሽዋ ዘግተዋል። መልሰሽ ደውላቸው በቃ በዚህ ሰዓት መቼ የሆነ ነገር ሆኖ ነው የደወሉ። ከዛ ባእሺ በቃ ምንም ድምጽ እንዳታወጣ እደውላለሁ ትለዋለች። ለዛም በቃ ቸኮ ብዬ ነው ልጃችሁ ሰጥታችሁኛል ብዬ ቸኮ ብዬ ነው ማውራው፣ ኢላታ ሊቀልድባታል ኪራይ፣ ለጽናትን ማለት ነው። ጽናትን ወደ አባቷን ስልክ ለመደወር ታመራለች። ሄሎ አባ እንዴት ነክ? ደና ነክ ወይ በዚህ ጠዋት? እኔ ደናነኝ። ምነው በጠዋቱ እንዴት ደወልክልኝ በዚህ ጠዋት? ትለዋለች። እኔ ደናነኝ ነኝ አባ በጣም ደናነኝ ነኝ ትለዋለች፣ ማለት ነው። ምን ነው እዚህ ስራ ላደርስ ብሎ ይመስል ኪራይ። ምን ሆነሽ ነው ስራ ምትይ ትምህርቱ በይ እንጂ ይላታል። ማለቴ ትምህርቱ ብላ ለአባቷን ትሸውደዋለች። እሺ አባ ብላ እንግዲህ እደውላለሁ እያለ ሁለቱም ስልኩን ትዘጋዋለች። እሺ በቃ አባዬ ብላ ስልኩን ትዘጋዋለች ማለት ነው። ፅናት፣ እንዴ፣ ምን ሆኖ እያለች በቃ እንቲ ከእኔ ጋር ስተኝ እንደዚህ ነው የምትሆኘው። አባቴ ግን የሆነ ነገር እንደሆነ የተሰማ ነው የሰማኝ ስከፋም ስደሰትም ይደውላል። የሆነ ነገር ተሰማ እንዴ? እንደማይሰማቸው እንዴት አባት አይደሉም እንዴ? ይችላል ኪራይ ማለት ነው። እሱስ ትክክለህ በቃ ይሄ ደረት ተመችሽ አይደል አንድ አንድ ይኮዋል ፍራሽ ላይ እንተኛለን አንተ ነዋ ትለዋለች። እና እና ነን በአንድ ብቻ ቡካ የተኛሽ እንግዲህ አጎደጎሹ ይላታል ማለት ነው። ከዛሱ ተተተክ ወዴት ወዴት እያለ አሁን በኋላ ካሰመዱት በኋላ ወዴት ይሄዳል ይላል፣ ይቀልድባታል። ከዛም በኋላ መራዊትን ስልክ ወደ እናቷ ጋር ትደውላለች ሄዶ በላ ስልክ ታወራለች። እንዴ ነሽ? ደህና ነሽ ወይ ልጄ? እማዬ እኔ ደህና ነኝ ትላለች። እኔ ጋር ሁሉ ሰላም ነው ጤናዬም ደህና ነኝ ትላለች እና ድምፅሽ ምን ሆኗል ስትለት ኧረ ምንም ምንም አልሆነም ድምጼ ምን ሆነ ትላለች ማለት ነው መራዊት እንደውም ዝም ብዬ ነው ድብሮኖ ትላለች። መራዊት የደበራትን በራሷ በልብ ህመሟ ይልጅ ያለ ማግኘት በሱ ህመም ነው የተሰማት ማለት ነው ለናሆምና ለናሆም ቤተሰብ ለራሷ ሳይሆን ለናሁምና ለናሁም ቤተሰብ ለነሱ ነው። እንዴት ቤተሰቦቻቸው ልጅ እየፈለጉ እኔ ያለ ልጅ እንዴት ነው ማስቀረው ያለች በጣም ታዝናለች፣ ታግዛለች። በቃ እማዬ እኔ ግን እንጂ አማ ሰሞኑ በጣም እየከፋይ ነው ትላታለች። ከዛንታ በኋላ ምንም አላመመኝም እማዬ፣ ዝም ብሎ ስለከፋይ ነው ትላለች። ኪራይ ጋር ሊደውልና ልጠይቀው ወይ ካልሆነ እመጣለሁ ስትል ከዛ በኋላ በቃ አይ እነ ኪራይ ምንም አላደረጉኝም። እንዳደው ይዛ ትላለች፣ መራዊት ማለት ነው። አይማ ደውለሽ ለኪራይ ምንም እንዳትዩ፣ እኔ ምንም አልሆንኩም ስለከፋይ ነው። እሺ ማ እደውልሻለሁ፣ አትጨናነቂ፣ እኔ በጣም ደህና ነኝ እያለች ስልኳን ትዘጋዋለች ማለት ነው። ስልኩን እየዘጋችው በሀሳብ ጭልጥ ብላ ትቀመጣለች። እኔ በቃ እንደዚህ ነኝ ወይ በቃ ሄ በሽታዬ ነው እንደዚህ ያደርገኝ ብላ ታስባለች። እንደዚህ ያሰበች ያለ ቁጭ እያለች አስባ ፈርደሰ ተክዛ ቁጭ እንዳለች እንግዲህ ከአይኗን እምባዋን ታፈሳለች ማለት ነው። በጣም ታሳዝናለች ማለትም በቃ ልጅ ያለ ማግኘቷን በጣም ተሰማት። ናሆምን ወደ ካፌ ሄዶ ቁጭ ብሎ እሱም ያዘነ ይገኛል። ከዛ በኋላ ኪራይ መጥቶ፣ ናሆማ ምን ሆነሃል? እንዴት ነው በዚህ ጠዋት የጠራኸኝ? ምን በክህ ከቤት ለመጥፋት ፈልጌ ነው እባክህ እንደዛ የሆን ከሆን ደግሞ እንዴት ከቤት ለመጥፋት ፈልግሃል? አንዳንዴ ውጪ የሚያስፈልገ፣ እባክህ በእናት ስተታ ኪራይ ነኝኮ ይለዋል። እባክህ እማዬ ናት። እማዬ ምን ሆነች? እሷማ ምን ትሆናለች? እኔ ልጅ አምጣ ልጅ አምጣ እያለች ጨቀጨቀችኝ እኮ። እንዴ እና ራሱ ሸብሌለህ ለምን አታመጣላትም? አንተ እንኳን ለምን አትወልድም? አንተ ትቀልዳለህ በዚህ ሰዓት? ብሎ ናሆን ምን ይቆጠዋል? እንዴ እና ምልበልህና ውለድለታ እኔስ የሚገርመኝ እሱ አይደለም። ደግሞ ለምሩ እንደዛ ሳትላት አልቀርም። ወይ ካልሆነ በቃ ምሩን እንደሚያማት እና በዚህ ሁኔታ ለሞከም ወቀለ ለህይወቷ አስጊ እንደሆነ ንገራት ሲል እንደዛ አይሆንም እና እስከ መቼ ሊደብቅ ነው አላቅም። ግን ምሩ ጠዋት ሳወራ ሰምታ የሌለ ነው የከፋት ይላል። አሁን በእኔ ምክንያት ነው ብላ ማሰቧን አይቀርም። እኔ አላስጨንቃትም ብዬ ነው እንጂ በደንብ ነው የደበራት። ፊቷ ላይ በደንብ የሚያስታውቁ ይላል። አይዞህ በቃ ሁሉም ያልፋል፣ በብርማ ያርፋል። ግን ግድ የለም በቃ ሄጄ እንግዲህ የሆነ ላዝናናት እያለ እንግዲህ በቃ ፈታ በል ሄደዋል። ምን ነው ሽማግሌው ይፈልጋል? መቼም ከአንተ በላይ እንደሚሰማኝ ታውቃለህ። ሰው መስራት እኮ ነው ረ እንደዛ ነው የሚሰማህ ብሎ ሁለቱ ይቀላለዳሉ። እሺ ናፎማ እያለ እንግዲህ ወደ መራዊቱ ሊያዝናናት ወደ ቤት ይሄዳል ማለት ነው። ያ እንግዲህ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚህ ምሳና በታለው ላይክ ሰብስክራይብ ለማድረግ ቤተሰብ ሆኑ።